ሰላም ሰላም፣ እንዴት ናቸው ውዴተና ቤተሰቦች? ዛሬ ልጆች ጉንፋን በሚታመሙበት ጊዜ በቤት ውስጥ ማድረግ ያለባችሁን ሰባት ቀላልና ፍቱን የሆኑ የመድኃኒት ማከሚያ ዘዴዎችን ይዤላችሁ የመጣሁት ብዙ ጊዜ ልጆች ጉንፋን በሚያዙበት ወቅት የወላጆችን ስራ ከባድ ከሚያደርገው ነገር አንዱ አንደኛ በመድኃኒት አለመዳኑ ነው። ሌላው ደግሞ ጉሮራቸው የሚሰማቸው የመድረቅ፣ የማቃጠል እንዲሁም ደረታቸው አካባቢ የሚሰማቸውን ስሜት ማቅዳት አለመቻላቸው ሌላኛው ነው። በተጨማሪም አፍንጫቸው ላይ እንኳን ያለውን የመታፈን ስሜት ማቅለል ባለመቻላቸው ነው። ታዲያ ይህ በመድኃኒት የማይድን ግን ቀላል የመሰለ ከባድ ህመም በቤት ውስጥ ለማከም የሚከተሉ ሰባት ዘዴዎች እንድጠቀሙ እንመክራለን። አንደኛ ሃይድሬሽን ወይም ደግሞ የሰውነት የፈሳሽ መጠንን መጠበቅ ማለት ነው። በሰውነት ውስጥ ያለን ፈሳሽ መጠበቅ ለጉንፋን ብቻም ሳይሆን ለሌሎች በሽታዎችም የመጀመሪያውን ድርሻ ይወስዳል። በዚህ ጊዜ ደግሞ የአይን እንባ መሙላት፣ የአፍንጫ ንፍጥ መብዛት እና የመሳሰሉት ከሰውነት ብዙ ፈሳሽ እንዲወጣ ያደርጋሉ። ስለዚህ የሚወጣውን ፈሳሽ የሚተካ ሌላ ፈሳሽ ወደ ሰውነት ውስጥ ማስገባት ያስፈልጋል። ያ ማለት እንደ ውሃ፣ ጁስ የመሳሰሉትን በጣም ህፃናት ከሆኑ ደግሞ የእናት ጡት ወተትን ትልቁ ሚና ይጫወታል። ታዲያ እነዚህ ፈሳሾች ተጠቀሙ ከፍሪጅ ያልወጡ ከተቻለ ለብ ያሉ ቢሆን ይመከራል። ምክንያቱም ቀዝቃዛ ነገሮች ከወሰዱ ጉሮሯቸው ላይ ያለው ስሜት የባሰ ይሆናል። በተጨማሪም ጉንፋን የሚያበሰው ትኩስ ነገር ስለሆነ ማለት ነው። ከላይ ያልናቸው እንዳሉ ነው። የጉሮሯቸው ስሜት በጣም ከባድ ከሆነ ከሚጠጡት ወተት ወይም ሻይ ላይ የተወሰነ ማር ጨምሮ ማጠጣት ያስፈልጋል። ምክንያቱም ጉሮሮ ላይ ያለው ህመም ማር በተፈጥሮ አንቲ ኢንፍላማቶሪ ጸባይ ስላለው ያንን የመቃጠል የመለብለው ወይም የመድረቅ ስሜት ያጠፋዋል፣ ማለት ነው። ሁለተኛ እስቲም ማድረግ ብዙ ጊዜ እስቲም የሚመከረው ህፃናቱ ቅዝቃዜ ካላቸው ነው። ምክንያቱም ጉንፋን ተሎ የሚያድነው ሙቀት ሲያገኝ ብቻ ነው። ስለዚህ ልጆችን ሙቅ ሻወር ውስጥ በማስገባት እና በሮችን በደንብ በመዝጋት እንዲሁም ገንዳ ላይ ወይም የሚታጠቡበት ዕቃ ላይ የተወሰነ ሞቅ ያለ ውሃ፣ ያ ማለት ሁሌም በምጠቀሙበት የሙቀት መጠን ማለት ነው፣ መታጠቢያቸው ላይ መሙላት ከዛ ላይ ማስቀመጥና ቀስ እያደረጉ ሰውነታቸውን በሙቅ በሞቀው ውሃው ላይ ፎጣ በመንከር ሰውነታቸውን ማጠብ ያስፈልጋል። እዛው ላይ እንዳሉ በሙቅ ውሃ ጀርታቸውንና ጀርባቸውን ማሸት በጣም ጠቃሚና ወሳኝ ነገር ነው። ይህም ማድረጋችሁ ደግሞ ደረታቸው ላይ ያለውን የመዝጋት ስሜት ያጠፈዋል። በተጨማሪም የክፍሉን በር በደንብ አድርጋችሁ መዝጋታችሁ ክፍሉ እንዲታፈንና እስቲም እንዲሆን በማድረግ እንፋሎቱ በአፍና በአፍንጫ እየገባ ስራው እንዲሰራ ያግዛል መጨረሻ ላይ አጥቦ ማውጣትና ውሃውን ስለ ነኩ ንፋስ ካገኛቸው ተብሎ የመቀዝቀዝ ነገር ስለሚኖራቸው በደንብ ሙሉ ሰውነታቸውን በፎጣ ደራርቦ በደንብ አድርጎ መጠቅለን እና እዛው ላይ እንዳሉ አፍንጫቸውን በደንብ ማቅጠር ያስፈልጋል በመቀጠል እስቲሙ ወደ ውስጥ ዘልቆ እንዲገባም ያግዛል አፍንጫቸው ላይ ያለውን መሳሽ ማውጣት ሶስተኛ እረፍት ማድረግ ነው እረፍት ማድረግ በተመሳሳይ ለብዙ በሽታዎች ቢመከርም ጉንፋን ላይ ግን ጉልህ ሚና ይጫወታል። ጉንፋን በባህሪ የሚፈልጋቸው ሁለት ነገሮች ሙቀትና እረፍት ናቸው። ስለዚህ ልጆች መተኛት ከፈለጉ በደንብ እንዲተኙ ይፍቀዱላቸው። ነገር ግን የሙቀታቸው ሁኔታ ወይም ደግሞ አተነፋፈሳቸው የሚያሳስባችሁ ከሆነ ከጎናቸው በመሆን አተነፋፈሳቸውን መከታተል ያስፈልጋል። አራተኛ፣ ምግብ ልክ እንደ ፈሳሽ ሁሉ ምግብን መውሰድ አለባቸው። በቂ ምግብ ካልወሰዱ በሽታ የመከላከል አቅማቸው እየደከመ በቀላሉ የሚድነው በሽታ ከባድ ይሆንባቸዋል በመሆኑም እንደ ተጠባበሱ ምግቦች ጣፋጭ የበዛባቸው ምግቦች እና ጨዋማ የሆኑ ምግቦችን በማስወገድ ከአትክልት ከፍራፍሬ እንዲሁም ከእንስሳት ተዋጽኦ የተመጣጠኑ ምግቦችን በማዘጋጀት መመገብ ያስፈልጋል ታዲያ እነዚህ ምግቦች በሾርማ መልክ አዘጋጅተው መውሰድ የተሻለ ውጤትን ያስገኛል አምስተኛ የጨው ውሃ ከላይ ከጠቀስነው ስቲም በተጨማሪ ውሃና ጨውን በማፍላት ልጆችን ማጠን አፋጣኝ ሕክምና መሆኑ ይታወቃል። ውሃና ጨውን በማፍላት አራት ዓመትና ከዛ በላይ ለሆኑ ልጆች ከአንገት በላይ ትንሽ ፎጣ አድርጎ ማጠን ሲሆን ከአራት ዓመት በታች ለሆኑ ደግሞ በእጃችሁ ወይም ደግሞ በትንሽ ኩባያ እንፋሎትን በመውሰድ ማጠን ያስፈልጋል። ይህም ማድረጋችሁ ለታፈነ አፍንጫ እንዲሁም ለተዘጋ ደረት በመክፈት የራሱን ድርሻ ይጫወታል። ስድስተኛ ጭንቅላትን ከፍ ማድረግ። በማንኛውም ሁኔታ በሚተኙበት ሰዓት ከጭንቅላታቸው በትራስ ወይም በፎጣ ከፍ ማድረግ ያስፈልጋል። ይህ ካልሆነ በአፍንጫ መውጣት ያለበት ፈሳሽ ተመልሶ ወደ ጉሮሮ በመግባት ደረታቸው እንዲታፈን፣ እንዲያስሉ አልፎም በሚስሉበት ወቅት አየሩን ስለሚዘጋባቸው እንዲያስታውቁ ያደርጋቸዋል። ሰባተኛ ማቀፍ። ማቀፍ በተለይ ከሁለት ዓመት በታች ላሉ ልጆች አንደኛ ማከሚያቸው ነው። ምክንያቱም ልጆች በሚታቀፉበት ወቅት አንደኛ ከሚለብሱት ልብስ በተጨማሪ ከሚያቅፋቸው ሰው ሙቀትን ይወስዳሉ። በተጨማሪ የሚታቀፉበት ጊዜ ጭንቅላታቸው ከፍ ስለሚል፣ እንዲሁም ጉሮሯቸውም ቀና ስለሚል የመተንፈስ እንዲሁም የአፍንጫ ፈሳሽ ወደ ላይ ጉሮሮ የመመለስ እድሉን ይቀንሰዋል። ብዙ ጊዜ ልጆች ጉንፋን ሲታመሙ ሲንቀሳቀሱ ወይም ሲቀመጡ ደህና ሆነው ነገር ግን ሲተኙ የጉሮሮ እና የጆሮ የሚኖራቸው ለዛ ነው። ወላጆች እንግዲህ እነዚህን መላዎች በመጠቀም ልጆቻችሁ በፍጥነት ከጉንፋን ማዳን ትችላላችሁ ማለት ነው። እነዚህን እና የመሳሰሉትን ስለ ጤና እና ስለ ውበት ጠቃሚ መረጃዎችን የምታገኙበት ቻናል ይህ ነውና ቻናሉን አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሸር ማድረግ እንዳይረሳ። ቀጣይን በጠቃሚ ቪዲዮ እስከምንገናኝ ሰላም።